የመጋቢት 24 ፍሬዎች በሁሉም የኢትዮጵያ መንደሮች እንዲዳረሱ ተግተን እንሰራለን ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትሩ ሀገራዊ ለውጡ እውን የሆነበትን ሰባተኛ ዓመት በማስመልከት መልዕክት አስተላልፈዋል። በመልዕክታቸውም በመደመር ጎዳና ኢትዮጵያን ወደ ብልጽግና ለማድረስ የተጀመሩት ስራዎች ፍሬያቸውን ማሳየት መጀመራቸውን ጠቅሰው ሀገራችን በዓለም ላይ የሚገባትን ቦታ ለመያዝ ተቃርባለች ብለዋል። ኢትዮጵያ በድህነትና ኋላ ቀርነት ይነሳ የነበረው ስሟ በስንዴ ልማት፣ በአረንጓዴ አሻራ፣ በታላቁ የኢትዮጵያ ህዳሴ ግድብ እና በፈጣን የኢኮኖሚ እድገት በጎ ገጽታዎች መጠራት መጀመሩ ሰሩን አንስተዋል። ሀገራዊ ለውጡ እውን የሆነበትን ሰባተኛ ዓመት ምክንያት በማድረግ በተለያዩ የኢትዮጵያ ክፍሎች ህዝባዊ የድጋፍ ሰልፍ እየተካሄደ ነው። ትናንት ዛሬና ነገን ለኢትዮጵያ ልዕልና በሚል መሪ ሀሳብ እየተካሄደ ባለው የድጋፍ ሰልፍ የተለያዩ የህብረተሰብ ክፍሎች ተሳትፈዋል። የሰልፉ ተሳታፊዎች ለውጡ እውን ከሆነ ወዲህ የተመዘገቡ ኢኮኖሚያዊ ማህበራዊና ፖለቲካዊ ድሎችን አጠናክሮ ለማስቀጠል ዝግጁ መሆናቸውን አረጋግጠዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ አዲስ ከተሾሙት የጅቡቲ የውጭ ጉዳይ ሚኒስትር አብዱልቃድር ሁሴን ኦማር ጋር ተወያይተዋል። በውይይታቸውም የሁለቱን ሀገራት ስትራቴጂካዊ አጋርነት ለማጠናከር ተቀራርበው ለመስራት ተስማምተዋል። ዶክተር ጌዲዮን ለሚኒስትሩ መልካም የስራ ዘመን እንዲሆንላቸው ምኞታቸውንም ገልጸዋል።